ሰላም ሰላም፣ እንዴት ናችሁ? ይኸው ለሁሉም የዩቱብ ቻናል ቤተሰቦች ሰላም ናችሁ፣ እንዴት ናችሁ? ዛሬ ደግሞ ይዘን ላችሁ የመጣን ዝግጅት የአማርኛ ፊደላትን በቀላሉ ለመያዝ ወይም እያንዳንዱን ፊደል ሰላሳ አራቱን ፊደል ቢያንስ ለመያዝ ለተጠቀሙት የምትችሉ ዋና እና መሰረታዊ መፍትሔ ይሆናችኋል ብዬ ያሰብኩትን የመጀመሪያ ፊደላትን ለመያዝ የሚጠቅማችሁን የመጀመሪያ ፊደላትን አሰባስቤ እያንዳንዳቸው ቃላት እየመሰረቱ እንደዚሁም ደግሞ ከእነዚህ የመጀመሪያ ፊደላት በተጨማሪ ውስብስብ ፊደላት የሚባሉትን እነዚህ ውስብስብ ፊደላት ደግሞ እንዴት መያዝ እንዳለባችሁና የእያንዳንዱ ውስብስብ ፊደላት ደግሞ ቃላት እየመሰረቱ እነዚህን ውስብስብ ፊደላት እንድትይዙ ለማድረግ ቢያንስ እርግጠኛ ነኝ የመጀመሪያ ፊደላትን የምትይዙበትን ይሆናል ብዬ ያሰብኩትን ቪዲዮ ይዤ መጥቻለሁ። እንግዲህ እነዚህ የመጀመሪያ ፊደላትን ካወቃችሁ በኋላ ደግሞ የእያንዳንዱን የፊደላት ቤተሰብ እንዴት ነው የምናውቀው የሚለውን በሳምፕል ቢያንስ በምሳሌ እያሳየኋችሁ በቀላሉ የእያንዳንዱን ፊደላት የምትይዙበትን መንገድ ይዤ መጥቻለሁ። የብዙዎቻችሁ ጥያቄ እኛ ይህ ሁሉ ፊደል ቢያንስ ሰላሳ ምናምን ፊደል፣ በዚያ ላይ ሰባት ሰባት ቤተሰብ፣ የአማርኛ ፊደላት በጣም ብዙ ስለሆኑ ለመያዝ ተቸገርን ላላችሁ ልጆች ቀላሉና የመጀመሪያው መፍትሄ የመጀመሪያ ፊደላት ማያዝ ነው። አሁን እነዚህን የመጀመሪያ ፊደላት ከያዛችሁ በኋላ ሁለተኛው መንገዳችሁ ምን ሊሆን እንደሚችል ደግሞ አሳያችኋለሁ ማለት ነው። ስለዚህ እናንተ ቢያንስ እስከ መጨረሻ የመጀመሪያ ፊደላትን ለመያዝ የመጀመሪያ የመጀመሪያ ፊደላትን እየጻፋችሁ እስክሪብቶ ካላችሁ ወይም ደግሞ ስልካችሁ ላይ ካለዛም ደግሞ በትኩረት የመጀመሪያ ፊደላትን ቅርፅ ለመከታተል ሞክሩ። በእነዚህ የመጀመሪያ ፊደላት ቃላትን እየመሰረትኩኝ በስርዓት ቢያንስ እንኳ ቃሉን በቃሉ ውስጥ ሌላ ተጨማሪ ሌሎች ፊደሎችንም የምትይዙበት እድል አለ። ግን ቢያንስ ቢያንስ የእያንዳንዱ ፊደላት የመጀመሪያ ፊደላትን እንድታቁ መሆን አለበት ብዬ አስባለሁ። እነዚህን የመጀመሪያ ፊደላትን ከያዛችሁ ሌላው ቀላል ነው፣ በጣም ቀላል። እሱ ቀላል የሚሆነው ምንድን ነው? ከታይ የማሳያችሁ ይሆናል። መጀመሪያ ላይ የተከታተሉ ከዚያ ስቴፕቱ ወይም ሁለተኛው ስቴፕ ሊሆን የሚችለው ወይም ሁለተኛው ቅደም ተከተል ሊሆን የሚችለው የመጀመሪያ ፊደላትን በአማረኛ ፊደላት ውስጥ የመጀመሪያ ፊደላትን ካወቃችሁ በኋላ ሁለተኛዎቹን ማለት፣ እንደዚህ ለምሳሌ ይህን ካወቃችሁ በኋላ ሁን፣ ሂን፣ ሃን፣ ሄን፣ ህን፣ ሆን ማለት አንደኛ ፊደላት ሃናት፣ ለምሳሌ ከዚህ ለዚህ ጋር አለ ሀ፣ እዚያ ያለ መ እነዚህን ካወቃችሁ በኋላ ሁ ወይም ሁለተኛ ፊደሉን ሶስተኛ ፊደሎቹን አራተኛ ፊደሎች አምስት ስድስት እና ሰባተኛ ፊደሎቹን በእያንዳንዳቸውን ቅርጽ ለመያዝ ሁለተኛው ስቴፕ ነው የሚሆነው። ስለዚህ እናንተ የመጀመሪያ አማርኛን ለመማር መጀመሪያ ፊደላትን ለመያዝ መጀመሪያ ግዴታችሁ ሊሆን የሚችለው እነዚህን የመጀመሪያ ፊደላትን መያዝ ነው ማለት ነው። ስለዚህ እነዚህ የመጀመሪያ ፊደላትን ከያዛችሁ በኋላ ሁለተኞቹን ፊደላትን ለመመስረት፣ ሶስተኞቹን ለመ ፊደላት ቅርጽ ለማወቅ፣ አራተኞቹን ቅርጽ አምስተኞቹን እና ስድስተኞቹን ወይም ሳድስ እየተባሉ የሚጠሩትን ፊደሎች ለማወቅ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ በዚህ መሰረት እንደዚህ ይህንን ለመያዝ የሚያገለግላችሁን ቪዲዮ ያዘጋጀሁላችሁ እናንተ ተከታተሉ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። በተረፍ መማር የምትፈልጉ እዚሁ ቪዲዮ ላይ ባስቀመጥ ነው ስልካችን ደውሉልን። በኢሞ፣ በዋትሳፕ፣ በቴሌግራም እና እናንተ በሚመቻችሁ የመገናኛ ብዙሀን በሚመቻችሁ ደውሉልን በምትፈልጉት ሶሻል ሚዲያ እኛ እናናገራችኋለን። መማር የምትችሉበትን መንገድ እናመቻቻለን። እስከ መጨረሻው ተከታተሉን። እንግዲህ ከነዚህ ፊደሎች እንደምታዩት ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ ሰባት ሰባት ቤተሰቦች አሉት እያንዳንዱ ፊደል። ለምሳሌ ያን ነው። እነዚህ ያመጣሁላችሁ ታች ላይ እያንዳንዱን የመጀመሪያ ፊደላት የጻፏቸው ፊደሎች የእያንዳንዳቸው ሰባት ሰባት ቤተሰቦች አሏቸው። ያንንም እንድትረዱ ነው። ለ ሉ ሊ ላ ሌ ል ሎ ይኸው፣ እነዚህም ሰባት ነው ያላቸው። ሀ ሁ ሂ ሀ ሄ ህ ሆ ይኸው፣ እነዚህም ሰባት ናቸው። መ ሙ ሚ ማ ሜ ም ሞ እነዚህም ሰባት ናቸው። አሁን እነዚህን ቤተሰቦች ለመያዝ በቀላሉ መጀመሪያ ማድረግ ያለባችሁ በመጀመሪያው ረድፍ ላይ ወይም የመጀመሪያ ቤተሰቦቹ መያዝ ነው ብያችኋለሁ። ው የመጀመሪያ የሀ ቤተሰብ ይችናት፣ ሀ። የለ ደግሞ ለ። የሀ መርሖ ቤተሰብ ወይም ሌላኛዋ የሀ ተመሳሳይ ድምጽ ያላት ሀ፣ ሀ ይችን የመሰለ ቅርጽ አላት። ሌላኛዋ ቤተሰብ የፊደል ቤተሰብ መያት፣ ይችም የመጀመሪያ ፊደሎች። ስለዚህ እነዚህን ከያዛችሁ በኋላ ቀጣዩን ማወቅ የሚገባችሁ ነገር ሌሎቹን መያዝ ይሆናል። ምክንያቱም እነዚህ ከእነዚህ ፊደሎች ስለሆነ ሌሎች ቤተሰቦቻቸው የተመሰረቱት ወይ ከእግራቸው ላይ ወይ ከጎናቸው ላይ ከሆነ ቦታቸው ላይ የሆነ ጭረት፣ የሆነ ቅጥል፣ የሆነ ክብ፣ የሆነ ነገር ሌላ ቅርጽ በመጨመር ነው። ስለዚህ እናንተ እነዚያን ቅርጾች በቀላሉ ለመረዳት እነዚህን የመጀመሪያ ፊደሎች ለመያዝ የሚያገለግላቸው ስለሚሆን እነዚህን ቃላት የመሰረቱባቸው እና የመጀመሪያ ፊደላትን በቅደም ተከተል በጥሞና ተከታተሉ። ሀ ይኸው ከላይ እንደምታየዋት ሰባት ቤተሰብ አላት የመጀመሪያዋ ሃ ናት በዚች ሀ ሀብል ብላችሁ ያዙ ሀ ብል እንግዲህ ብ ስድስተኛ ነው ልም ስድስተኛ የበቤተሰብ እና የለቤተሰብ ነው እነዚህን ተጨማሪ ቤተሰቦቿቸውን ለመያዝ ሀ ሀብል ሀብል ብላችሁ ያዙ ለ ለመደ ይው ለች ናት ለመደ ብዬ ቃል መሰረቱባት ለመደ ስለዚህ ይሄ ቢያንስ የመጀመሪያ ፊደላትን እንደዚህ ከያዛችሁ በኋላ ለለመደ መ መረቀ ይው። ይቺ ለም የመጀመሪያ ፊደል ናት። መም የመጀመሪያ ፊደል ናት። ደም የመጀመሪያ ፊደል ናት። ለመደ ይው። ለለመደ መ፣ መረቀ መ፣ መረቀ። መም የመጀመሪያ ፊደል ናት። ረም የመጀመሪያ ፊደል ናት። ቀም የመጀመሪያ ፊደል ናት። መረቀ። ሰ፣ ሰለጠነ ይው። ሰ ይቻት። ከዚያ ሰ የመጀመሪያ ፊደል ናት። ለ የመጀመሪያ ፊደል ናት። ጠ የመጀመሪያ ፊደል ናት። ነ የመጀመሪያ ፊደል ናት። ሰለጠነ ስለዚህ እነዚህ የመጀመሪያ መጀመሪያ የመጀመሪያ ፊደላዎች ከያዛችሁ በኋላ ቀጣዩ ምን ማድረግ እንደሚገባችሁ አሳያችኋለሁ ማለት ነው። ረ ረዘመ ረ ረዘመ። ረም የመጀመሪያ ፊደልና ዘም መም የመጀመሪያ የመጀመሪያ ፊደሎች ናቸው። ረዘመ ሰ ሰመረ ሰመረ ይኸው ሰመረ። እነዚህ ሶስቱም ፊደሎች የመጀመሪያ የመጀመሪያ ፊደሎች ናቸው። ይችም ሰ ያው እንደዛው ማለት ነው። ሸ ሸለመ ሸ ሸለመ። ስለዚህ ሸንት ይዛላችሁ፣ ለንት ይዛላችሁ፣ መንት ይዛላችሁ፣ ሸለመ። እነዚህን ከያዛችሁ የእነዚህን ቤተሰቦች መያዝ ቀላል ስለሚሆን ቀላል፣ ይቺ ቀ ብቻ ናት የመጀመሪያ ፊደል። ይቺ ላ አራተኛ ፊደል ናት። ል ስድስተኛ የለ ቤተሰብ ናቸው። ስለዚህ ላ የለ ቤተሰብ አራተኛ ፊደል ነው። ል የለ ቤተሰብ ስድስተኛ ፊደል ነው። ቀላል ብዬ ቃል መሰረቱበት በቀ ስለዚህ ቢያንስ ቀን በቀላሉ መያዝ የምችሉበት መንገድ ነው ማለት ነው። በበቀለ ስለዚህ በ በየመጀመሪያ ፊደል ነው። ቀ የመጀመሪያ ፊደል ነው። ለ የመጀመሪያ ፊደል ነው። በበቀለ በከበር በከበር ከ የመጀመሪያ ፊደል ነው። በ የመጀመሪያ ፊደል ነው። ር ደግሞ የረ ቤተሰብ ስድስተኛ ፊደል ነው። ስለዚህ እነዚህ በ የራሱ ሰባት ቤተሰብ አለው። ከም የራሱ ሰባት ቤተሰብ አለው። በ የራሱ ይሄ ስለዚህ በእንደዚህ ነው የምትምትሉት እነዚህ ሰባት ቤተሰቦቻቸውን ከዚህ ፊደል ላይ ከጎኑ ላይ በመቀጠል ከግሩ ላይ ሸፈፍ በማድረግ ግሩን በማሳጠር በግራና በቀኝ ግሩን በማሳጠር እና ሌሎቹ ቅጥያዎች በመጨመር ቤተሰቦቹን ይመሰርታል ማለት ነው። ስለዚህ እነዚያን ቤተሰቦቹን ከዚህ ከራሱ ላይ የተለያየ ቀጽል እየቀጠላቸው ጽሑፍ ለመለማመድ መጀመሪያ ማድረግ ያለባቸው የመጀመሪያ ፊደሩን መያዝ ይሆናል ማለት ነው። ተስፋ ተ ተስፋ ይሄው ተ የምታዩት የመጀመሪያ ፊደል ነው። እዚያ ተ ይሰ ደግሞ የሰ ቤተሰብ ስ ስድስተኛው ፊደል ነው። ፋ ፈ ፎ ፊ ፋ አራተኛ ፊደል የፈ ቤተሰብ አራተኛው ፊደል ተስፋ። ስለዚህ እናንተ ተ ስና ፋ ለማወቅ የመጀመሪያ ፊደል የሆነውን ሰን ማወቅ ይጠበቅባችኋል ማለት ስንተኛ ላይ እንደሆነ እዛ እሱን ደግሞ የምታውቁት በእንዴት ነው፣ እሱ ነ ያሳያችኋለሁ በቀላሉ አሁን መጀመሪያ የመጀመሪያ ፊደሎቹን እየጻፋችሁ ተለማመዱ። ከዛ የምትይዙበትን መንገድ ደግሞ ይህን ካያችሁ በኋላ አሳያችኋለሁ ማለት ነው። ቸ ቸርነት፣ ቸ ቸርነት። ስለዚህ ቸ ር ነ ት ቸ የመጀመሪያ ፊደል ነው። ር ስድስተኛ ፊደል፣ ነ የመጀመሪያ ፊደል ናት። ት ደግሞ ስድስተኛ ፊደል። አሁን ቸ ብላችሁ ቸርነት። ነ ነብር ነ ነብር ይቺ ያው ነ ናት እዚያ። ይቺ ይቺ ነ ይቺ ብ ስድስተኛ ፊደል፣ ርም ስድስተኛ ፊደል ናቸው። ኘ አኘ፣ ከ ይቺ ኘ ያለች ያው አ ኖ ኘ አገኘ። ይቺ አናት ይቺ ገ ይቺ ኘ አገኘ አገኘ። ስለዚህ ኘ የመጀመሪያ ፊደል ናት። ገ የመጀመሪያ ፊደል ናት። አም የመጀመሪያ ፊደል ናት። እነዚህን ቢያንስ ብትይዙ ሰባት ሰባት ቤተሰቦች እንዳሏቸው በሌላ በኩል ታውቃላችሁ። እነዚያ ሰባት ቤተሰቦቹ ደግሞ በቀላሉ የምትይዙበት ምን እንደሚሆን መረዳቱ ቀላል ነው ማለት ነው። አ አናት ዓለም ዓለም አናት የመጀመሪያ ፊደል፣ ለም የመጀመሪያ ፊደል ናት። ም ስድስተኛ የመቤተሰብ ፊደል ናት። ከከተማ ከከተማ ይኸው ከ የመጀመሪያ ፊደል ናት። ተን የመጀመሪያ ፊደል ናት። ማ ደግሞ አራተኛ ፊደል መሙሚ ማ አራተኛ ስትሄዱ ይኸው ይቺ ፊደል ማለት ነው። በአጋጣሚ እዚህ ጋ ስላለች ከተማ እንደዚህ እያደረግን የመጀመሪያ ፊደል እንይዛለን። ከዛ ሀ ይህ ነው ሀ ይህን የመሰለ ቅርፅ አለው። ከከላይ ካናቱ ላይ ሪባን የመሰለ ነገር በመጨመር ሀ፣ ከዚያ ይህ ሀ መህር መህር ይሄው መህር። ስለዚህ መ የመጀመሪያ ፊደል ነው። ሀ የመጀመሪያ ፊደል ነው። ረ ደግሞ የረቤተሰብ ስድስተኛ ፊደል ነው። መህር ብለን ጻፍን። ወ፣ ወተት። ወ የመጀመሪያ ፊደል ነው። ተም የመጀመሪያ ፊደል ነው። ት ደግሞ የተቤተሰብ ስድስተኛ ፊደል ማለት ነው። እዛ ወተት። ዘ፣ ዘይት። ዘ፣ ዘይት። ዘ የመጀመሪያ ፊደል ነው። ይህ ደግሞ ስድስተኛ ፊደል ነው። ትም ስድስተኛ ፊደል ነው። የቤተሰብ ስድስተኛው ፊደል ይ ይባላል፣ ይህን የመሰለ ቅርጽ አለው። የተቤተሰብ ስድስተኛው ፊደልም ት፣ ይህን የመሰለ ቅርጽ አለው። ዠ ዠለጠ፣ ይኸው ዠ ነው። የመጀመሪያ ፊደል ነው። ለም የመጀመሪያ ፊደል ነው። ጠም የመጀመሪያ ፊደል ነው። የፊደሉ ቤተሰብ በእነዚህ ፊደሎች ውስጥ ከራሱ ላይ የተለያየ ቅጽ በመቀጠል በመጨመር ሌሎች ስድስት ቤተሰቦች አሉ። ከራሱ ጋር ሰባት ይሆናሉ ማለት ነው። ሰባት ቤተሰቦች አሉት ማለት ነው። በውስጡ ፐ ኮፐር ኮፐር፣ ይኸው ኮ ሰባተኛው የከ ቤተሰብ ፊደል ነው። ፐ ያው መጀመሪያው ፊደል ይሄው የምታዩት ነው። እር ደግሞ የረ ቤተሰብ ስድስተኛው ፊደል እዛ። በተጨማሪ ይህንን ካያያችሁ የየሰው የሰው የሰው የ የመጀመሪያ ፊደል ነው። ሰም የመጀመሪያ ፊደል ነው። ው ስድስተኛው ፊደል የወ ቤተሰብ ነው። ደ ደስታ ደ የመጀመሪያ ፊደል ነው። ይኸው እዚያ ስ ስድስተኛ ፊደል፣ ታ ደግሞ አራተኛው የተ ቤተሰብ። ጀ ጀመረ፣ ጀም፣ መም፣ ረም የመጀመሪያ የመጀመሪያ ፊደሎች ናቸው። ይህም ይህም ይህም ጀመረ። ገ ገመተ፣ ገም የመጀመሪያ ፊደል ነው። መም የመጀመሪያ ነው። ተም እንደዚሁ ገመተ ስለዚህ እነዚህን ትይዛላችሁ ጠጠቃሚ ጠጠቃሚ ጠ የመጀመሪያ ፊደል ነው ቃ አራተኛ ፊደል ሚ ሶስተኛ ፊደል እግሩ ሸፍፍ ያለው ወደዚህ ሚ ጠቃሚ ጨ ጨበጠ ጨም የመጀመሪያ ፊደል ነው በሚ የመጀመሪያ ፊደል ነው ጠም የመጀመሪያ ፊደል ነው ጠ እንግዲህ ጴጥሮስ ጳራክሊጦስ ሌሎች ብዙ ቃላት እንድትመሰረቱ ትችላላችሁ። ጻፉበት ቃላት አጋጣሚ አልተጻፈበትም። ስለዚህ እናንተ እየጻፋችሁ ተለማመዱበት። የመጀመሪያ ፊደል ነው ይሄ። የዚህም ራሱ ሰባት ቤተሰቦች አሉት ማለት ነው። ይሄው ጸ ጸጥታ፣ ጸጥታ ጸ ነው። እዚያ ጥ ስድስተኛ ፊደል፣ ታ አራተኛ ፊደል ፀፀሐይ ፀፀሐይ፣ ያው በድምፅ ከዚህ ጋር ተመሳሳይ ነው እንደምታዩት። ይህም ፀ ነው፣ ይህም ፀ ተመሳሳይ ድምፅ አለው። ፀሐይ፣ በቅርጽ ይለያያሉ። ይሁ ፀሐይ፣ ፈ፣ ፈጠራ። እች ፀ የመጀመሪያ ፊደል ናት። ይህ ደግሞ ስድስተኛ ፊደል፣ በፊት ላይም ነግሬያቸኋለሁ። አዚያ ፈ ደግሞ ያው የመጀመሪያ ፊደል ናት። ፈጠም የመጀመሪያ ፊደል ናት። ራ አራተኛ የራ ቤተሰብ ፈጠራ አ አይን አ አይን። በፊት ላይ አ ሌላ አ ይተናል። በድምጽ የሚመሳሰል ይህ የሁለተኛ አ ነው፣ አይን ይች ሀ ኃይል ይችም ሶስተኛ ፊደል ናት። ያው የመጀመሪያ ፊደል ናት፣ ሶስተኛዋ በድምጽ ሁለት ተመሳሳይ ድምጽ ያላቸው ፊደሎች አሉ። ሀሌ ተውሃ እና ሀመርኋ ሀሀ የሚባሉ ከዚች ሌላኛው ሀ ናት ማለት ነው። ሀይል ሀይል። እንግዲህ ይህንን ቢያንስ የመጀመሪያ ፊደልን በዚህ ካያቸው ውስብስብ ፊደላት ወይም ዲቃላ ፊደላት ሆሄያት እየተባሉ የሚጠሩት እነዚህም ቢሆን ማወቃቸው በቃላት ውስጥ ስጽፉ ስታነቡ ያስፈልጓቸዋል ማለት ነው። ስለዚህ እነዚህንም ለመያዝ ለምሳሌ አንዳንዴ ስምንተኛ ቤተሰቦቻቸው አድርገው ሲያስቀምጡ፣ ግን እነዚህም በራሳቸው ከነዚህ ከሀ ወይም ከለ ወይም ከሰብ ቤተሰቦች የሚመደቡ ሳይሆኑ የራሳቸው ውስብስብ ፊደላት ናቸው። ስለዚህ እነዚህ ፊደሎቹም በአማርኛ ቋንቋ ውስጥ አብዛኛውን ጊዜ እንጠቀምባቸዋለን። ቢያንስ እንጠቀምባቸዋለን ብዬ ያሰብኳቸውን እዚህ ጋር ላይ የምትይዙበትን መንገድ ቃላት እየመሰረቱ አሳያችኋለሁ። ለምሳሌ ኋ ኋ ይ የምታዩት ከሃ ላይ ከእግሩ ላይ የሆነ ሪቫን መጨመር ነው። ሀ ይሄኛው ሃ ማለት ነው። ከዚህ ላይ ብትጨምሩበት ኋ ይሆናል። ኋላ ኋላ ና ላ ኋላ። ለምሳሌ እንደዚህ ብላችሁ ለመጻፍ ይህም ፊደል ትጠቀሙበታላችሁ ማለት ነው። ሏ ባ ሏ ባ የቤተሰብ አራተኛ ፊደል ነው። ሏ ደግሞ ይሄው የራሱ ውስብስብ ፊደል ነው። ሏ ባሏ ኋ ኋላ። ይሄው ይህም ኋ ይሄው ከሀመር ኋ ከአራተኛው ፊደል ላይ እግሩ ላይ ረዘመው እግሩ ላይ አግዳሚ ወይም የሆነ ትሪባን ነገር በመቀጠል። ኋ ኋላ ሟ ስሟ ይህ ማ መሙሚ ማ አራተኛው ፊደል ላይ ከእግሩ ላይ እንደዚህ ሬባን በመጀመር ሟ ስሟ ሷ በሷ በሷ በእሷ በኩል እንደዚህ ሆኖ እሷ እንደዚህ አድርጋ እያልን ብናወራው ስንጽፍ በዚህ መንገድ ልንጽፈው እንችላለን። በ የመጀመሪያው ፊደል ነው። ከዚያ ሷ ደግሞ ይህን የመሰለ ቅርጽ አላት ማለት ነው። ሯ ሯ ቢሯ ቸው ቢሯ ቸው የነሱ ቢሮ ቢሯ ቸው ለምሳሌ ቢሮቸው ተቀምጠው ወይም ቢሮቸው ናቸው። አቶ ከሌ ቢሯቸው ገቡ እያሉ ይህንን ለመጻፍ ይህንን አይነት ፊደል ልንጠቀም እንችላለን ማለት ነው። ሷ እሷን እሷን እሷን እሷን እሷ ይህ ይመስላል። ከአራተኛው ፊደል ከሰብ ቤተሰብ ላይ እንደዚህ ግሩ ላይ የሆነ ሪባን ብንጨምርበት ሷ የሚል ፊደል እንመሰርትበታለን ማለት ነው። ተሚ ተሿሚ ተሿሚ የመጀመሪያ ፊደል ነው። ሿ ደግሞ የምታዩት ከሻ ላይ ከግሩ ላይ እንደዚህ የተጨመረ ነው። ሚ ስለዚህ እነዚህን አይነት ፊደሎች አብዛኛውን ጊዜ በአማርኛ ቋንቋ ውስጥ እንጠቀምባቸዋለን ማለት ቋ ቋንቋ ቋንቋ እዚያ ስድስተኛ ፊደል ናት ከነ ቤተሰብ እነዚህን ደጋግሚ ቋንቋ የሚል ቃል ጻፉበት። ቧ፣ ቧንቧ፣ ቧንቧ ቧንቧ ብላችሁ ለመጻፍ ይህንን ፊደል ትጠቀሙበት አላችሁ ማለት ነው። ቧንቧ፣ ቷ፣ አባቷ፣ አባቷ። ስለዚህ እነዚህ ሏ፣ ሏ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ፣ ቋ፣ ቧ፣ ቷ፣ ቿ፣ ኗ፣ ኟ የሚሉ ፊደሎች እነዚህ በአማርኛ ቋንቋ ውስጥ ስንናገር የምንጠቀምባቸው ስለሚሆኑ እነዚህን ብታውቋቸው በቀላሉ ትጠቀሙበታላችሁ ማለት ነው። ስለዚህ የመጀመሪያ ፊደሎችን አሁን ከያዛችሁ ከእነዚህ ፊደሎች ከያዛችሁ በኋላ ከጎን ከጎናቸው ላይ ከጻፋችሁት ፊደል ላይ አግድም አግድም መስመር ከጎን ነጎኑ ላይ ብጨምሩበት፣ ለን ከጻፋችሁ ሉ ይሆናል። ሀን ከጻፋችሁ ሁ ይሆናል። መን ከጻፋችሁ ሙ ይሆናል። ረን የጻፋችሁ ሩ ይሆናል። ፐን የጻፋችሁ ፑ ይሆናል። ከጻፋችሁበት ላይ ከጎነ ጎኑ ላይ ለምሳሌ በን የጻፋችሁ እዚህ ጋር ብጨምሩበት ቡ ይሆናል። ነን የጻፋችሁ ከዚህ ጋር ብጨምሩበት ኑ ይሆናል። ኘን ጽፋችሁ ከጎኑ ላይ እንደዚህ አግድም ብጨምሩበት ኙ ይሆናል። ቀንም ብጽፋችሁ ከጎኑ ላይ እንደዚህ ብጨምሩበት ቁ ይሆናል። ሌሎቹንም የጻፋችኋቸውን በሙሉ አግድም አግድም መስመር ብጨምሩባቸው ወይም እየጨመራቸው ጎን ጎናቸው ላይ ሌላ ተጨማሪ ፊደል ጽፉ። ለምሳሌ ከጻፋችሁ በኋላ ከጎኑ ላይ ሌላ ሀ ጽፋቸው ጎኑ ላይ እንደዚህ ብትጨምሩበት ሁለተኛ ፊደል ይሆናል። ስለዚህ እናንተ በዋናነት እንደነገርኳቸው እነዚህን ቃላት እየደጋገማችሁ ከተለማመዳችሁ በኋላ የመጀመሪያ ፊደላትን እየጻፋችሁ ከተለማመዳችሁ በኋላ የሁለተኛ ቤተሰቦቻቸውን ለመጻፍ ከጎነ ጎኑ ላይ አግድም አግድም መስመር እየጻፋችሁ ተለማመዱ። ቀጣይ ልታደረጉ የሚችሉት ደግሞ ቀጣዩን ነገር ልንገራችሁ። ቀጣዩ ሶስተኛ ፊደላትን ለመለማመድ የመጀመሪያ ፊደላትን ጽፋችኋል። አሁን እስክሪፕቶ የያዛችሁና ደብተር የያዛችሁ ልጆች ያለ ያዛችሁ ደግሞ ቢያንስ በአእምሯችሁ ለመያዝ ሞክራችኋል ይህን ካደረጋችሁ ሁለተኛ ፊደሎቹ ማለት መጀመሪያ ፊደሎቹ ላይ ከግር እግራቸው ላይ ሸፈፍ ሸፈፍ ያለ ነገር እግር አልባዎቹን ደግሞ ወደታች በመሳብ እግር ኑሯቸው ሸፈፍ ሸፈፍ እንዲል አድርጉ ለምሳሌ እግር አልባ የሚባሉት ነሰ ነሀ እና እንደዚሁም ደግሞ ግር አልባ ሌላ ነአ ነጸ እዚህ ጋር አዝ ክቧአ እና ነፀን ስታዩ ከዚች ጋር ላይ እግር ሳብ ማድረግ ሸፈፍ ማድረግ፣ እዚች ጋር ላይ እግር ሳብ ማድረግ ሸፈፍ ማድረግ እግረ ሸፋፋ ማድረግ ሶስተኛ ፊደሎችን መመስረት ያስችላል ማለት ነው በቀላሉ እና ከዚህ በተጨማሪ በትክክል የፊደላትን ቅርጽ እንድታውቁ ደግሞ ሙሉ የአማርኛ ሁያትን የጻፉበት ላይ እነዚያን እያደረጋችሁ፣ እያነበባችሁ፣ እየደጋገማችሁ ትክክለኛ ቅርጾን ለመጻፍ ሞክሩ በቀላሉ ግን የመጀመሪያ ፊደላት እንደዚህ ከያዛችሁ በቀላሉ የአንደኛና የሁለተኛ ፊደላትን በዚህ መንገድ መያዝ ትችላላችሁ። አራተኛ ፊደላትን ለማወቅ መጀመሪያ እግር እና ሸፋፋ ያደረጋችኋቸውን እግር አልባዎችን የሸፋፋ እግራቸውን እየቆረጣችሁ አራተኛ ፊደሎች ይሆናሉ። እግር ከሸፋፋ ያደረጋችኋቸው ማለት ነው። ለምሳሌ ሶስተኛ ፊደል ላይ ሚ መ እግር ያልባ ነው። ለምሳሌ መ እግር አልባ ፊደል ነው ወይም ባለ ሁለት እግርም ባለ አንድ እግርም ፊደል አይደለም። ይህም ፊደል አራተኛ ፊደል ላይ ለማድረግ ሶስተኛ ፊደሉ ላይ እግር እና ሸፋፋ ነገር ወይም የሆነ ጫማ ነበር የተጨመረለት። ጫማው ሲቆረጥ አራተኛ ፊደል ይሆናል ማለት ነው። ሌላው ባለ ሁለት እግር ፊደላት የሆኑ ፊደላትን ደግሞ ከአራተኛ ቤተሰቦቻቸው ጋር ሲደርሱ በግራ በኩል ያለ እግራቸውን እየቆረጡ ማሳጠር በጣም ቀላል። የአንደኛ ፊደላትን በትክክል እየደጋገማችሁ ሰለማማዱ ስለዚህ አራተኛ ፊደላትን እንደዚህ አድርጋችሁ ጻፋችሁ። አምስተኛ ፊደሎቹን ደግሞ እግር የነበራቸውን ሸፋፋቸውን ከሶስተኛ ላይ ልክ እንደጨመራችሁት እግርና ቀለበት መጨመር፣ እግር አልባዎቹን እግርና ቀለበት ባለ እግሮቹን ደግሞ ከእግር ከእግራቸው ላይ ቀለበት መጨመር። ለምሳሌ ሀ እግር አልባ ነው ብያችኋለሁ። እግርና ቀለበት ተጨመረለት። ከዚህ ጋር ላይ ሀ እግር አልባ ስለሆነ ሶስተኛ ላይ እግርና ሸፋፋ ተጨመረለት። አምስተኛ ላይ ሲመጣ እግርና ቀለበት ተጨመረለት። ተረጋግታችሁ አስቡ። የሚያምታታ ነገር የለውም። በዚህ መንገድ ተለማመዱ። ስለዚህ ከዚህ ጋር ላይ እግር አልባ ፊደላት እነ ሀ እና እነ መን ለምሳሌ ሰጥተኋችሁ፣ ባለ ሁለት እግር እና ባለ ሶስት እግር ፊደሎች ከሆኑ እግራቸውን ማንሻፈፍ እና እግራቸውን መቁረጥ ነው ብያችኋለሁ። በዛ መንገድ ትጽፋላችሁ ማለት ነው። እስካሁን ተከታትላችሁ አትርፈንበታል የምትሉ ልጆች ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ዩቲባችን አበረታቱ። በተረፍ ከዚህ በተጨማሪ በቀጥታ ከእናንተው ጋር አግኝተናችሁ እናንተ ጋር አውርተን በትክክል ፊት ለፊት ከእናንተ ጋር አውርተን መማር እንፈልጋለን የተሻለ እውቀት እንፈልጋለን የምትሉ ልጆች ካላችሁ ባስቀመጥነው ስልካችን እየደወላችሁ አናግሩን። መማር የምትፈልጉትን ትምህርት በምትፈልጉት ሰዓት፣ እናንተ በሚመቻችሁ ሰዓት እየገባ እናስተምራችኋለን። በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።